ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 11 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በተለያዩ ክፍሎች እየተካሄደ ያለው የዩኒቨርሲቲ ተማሪዎች ተቃውሞ ወደ አማራ ክልል ዩኒቨርሲቲዎችም ተሸጋግሯል። ሰሙታላችሁ። የብልጽግና ጦር አባላት በገፍ እየከዱ ፋኖን ሲቀላቀሉ ዶክተር ደሳለኝ ጫኔ ደግሞ ለቢቢሲው ዘገባ ምላሽ ሰጥተዋል። ዝርዝሩን ይዘናል። አሜሪካ ብልጽግና ህጻናትን መልምሎ ለውትድርና አገልግሎት እያሰማራ መሆኑን ጠቅሳ ከድርጊቱ እንዲቆጠብ አሳስባለች በዘገባችን ተካተዋል። ህወሃት ወልቃይትን ሊወር ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ተናግረዋል። ፓትርያርክ አቡነ ማትያስ በመንበረ ፕትርክናቸው ወድቀው ሆስፒታል መግባታቸው ተነግረዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በተለያዩ ክልሎች እየተካሄደ ያለው የዩኒቨርሲቲ ተማሪዎች ተቃውሞ ወደ አማራ ክልል ዩኒቨርሲቲዎችም ተሸጋገረ። በብርሃኑ ነጋ የሚመራው ትምህርት ሚኒስትር ከመጪ ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ በዩኒቨርሲቲዎች ተቃውሞ እንዲቀሰቀስ ምክንያት መሆኑን ተከትሎ ከትናንት በስቲያ ጀምሮ ዩኒቨርሲቲዎች በተማሪዎች የተቃውሞ ሰልፍ እየታመሱ ይገኛሉ። አብይ ስልጣን በችሮታ የሰጧቸው ብርሃኑ ነጋ የሚመሩት ትምህርት ሚኒስትር ከመጪ ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ እንደገ የሚገጠመው በመመልከት ላይ እንገኛለን። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ አመት ትምህርታቸውን ሲያጠናቅቁ ለአንድ አመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። መመሪያውን የተቃወሙ የተለያዩ ዩኒቨርሲቲዎች ተማሪዎች ከባለፈው ሰኞ ህዳር ስምንት ጀምሮ በሀገሪቱ በተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸውን ታውቋል። ማክሰኞ እለት በደንቢዶሎ፣ አክሱም፣ ወለጋ፣ አምቦ እንዲሁም መደወላቡ ዩኒቨርሲቲዎች ሰዎች ተቃውሞ በከፍተኛ ሁኔታ ሲካሄድ ነበር። ሰኞ ደግሞ ቡሌ ሆራ፣ ሰላሌ፣ ነቀምት፣ ድሬዷ አርሲና ሌሎች ዩኒቨርሲቲዎች የተማሪዎችን ተቃውሞ ማስተናገዳቸው አይዘነጋም። ይህ የብርሃኑ ነጋ ተቋም አዲስ ውሳኔ ለተማሪዎች አመፅ የወዲያው ምክንያቱን እንጂ ተማሪዎቹን ለአመፅ የሚዳርጉ ሞልቶ የፈሰሱ ምክንያቶች እንዳሉ ይታወቃል። ታዲያ በዚህ በተማሪዎች አመፅ የተደናገጠው የአብይ አገዛዝ የሚይዘው የሚጨብጠው አጥተዋል። የመከላከያ ኮማንዶና የፌዴራል ፖሊስ ኮማንዶዎች ወደ ዩኒቨርሲቲ ግቢዎች እንዲሰማሩና ግድያ አፈናና ድብድባ እንዲፈጽሙ ታዘው ተያዟል ። ምግብ አንመገብም ከሚል አድማ አደባባይ ወጥቶ ድምጽ እስከ ማሰማት የደረሰው የተማሪዎቹ አመፅ አሁን ላይ አብይ የሚቆጣጠሩት አልሆነም። እናም በትናንትናው ዕለት ይህ የተማሪዎች ተቃውሞ ከሌሎች ክልሎች በተጨማሪ ወደ አማራ ክልል ተስፋፍቷል። በዚህም በደብረ ታቦር ዩኒቨርሲቲ ተማሪዎች ግልብጥ ብለው ወጥተው ተቃውሟቸውን አሰምተዋል። እንደ ሌሎች ዩኒቨርሲቲዎች ሁሉ የደብረ ታቦር ዩኒቨርሲቲ ተማሪዎችም ዳውን ዳውን የምትለውን አደገኛ ቃል ሲጠቀሙ ነበር። ተቃውሞ በተለያዩ ዩኒቨርሲቲዎች እንዲቀጣጠልም ጥሪ አቅርበዋል። ይህ የተማሪዎች አመፅ ብልጽግናን እጅግ ያሳ ስደነገጠው ከመሆኑም ባሻገር ሊፈታበት እየተንቀሳቀሰበት ያለው መንገድም እያነጋገረ ነው። የተማሪዎቹ አመጽ ቀጣይ ክፍሎች እንደሚቀጥሉ እየተነገረ ሲሆን ሐኪሞችም ጥያቄያችን አልተመለሰም፣ ቀጣይ ዙር አድማ እንጀምራለን እያሉ ነው። እንዲሁም በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የመንግስት ሰራተኞቹ አመፅ ጀምረዋል። ታዲያ ችግሮችን በንግግር የሚሆን ለተፈጠረው ችግር ልባት ሰጥቶ መፍታት የማይችለው የብልጽግናው አገዛዝ ለዚህ የተማሪዎቹ አመፅ መፍትሄ ያለው አመፁ ከቀጠለ ዩኒቨርሲቲዎችን መዝጋት የሚለው ነው። ከዚህም ባለፈ ይህ በዩኒቨርሲቲዎች የጀመረው አመፅ በአዲስ አበባ ባሉ ዩኒቨርሲቲዎችና በመላው ከተማ እንዳይቀጣጠል ስጋት ገብቶታል። በዚህም ከፍተኛ ቁጥር ያለው የጸጥታና የደህንነት ኃይል በከተማዋ ተሰማርቷል። ይህ ኃይልም አፈና እንዲፈጽም ሙሉ ፍቃድ ተሰጥቶታል። የከተማዋን መውጫና መግቢያ በሮች በትኩረት እንዲጠብቅም ታዟል። የብልጽግና ጦር አባላት በገፍ እየከዱ ፋኖን ሲቀላቀሉ፣ ዶክተር ደሳለኝ ጫኔ ደግሞ ለቢቢሲው ዘገባ ምላሽ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር በትናንትናው ዕለት ማለትም ህዳር 10 2018 ዓም ካገዛዙ የከዱ አምስት የሰራዊት አባላትን በደማቅ ሁኔታ ተቀብለዋል። አንድ እስከሚሆኑ እንጠብቅ እያሉ የጠላት መጠቀሚያ የነበሩት ወደ ፋኖ እየመጡ ነው ያለው የሚኒሊክ እዝ ሰሞኑን የአፋ ባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ሰብሳቢ ና። ወታደራዊ አዛዥ ፊታውራሪ ድርሳን ብርሃኔ ከአፋህድ ሸዋ ጠቅላይ ግዛት ዘመቻ መምሪያ ኃላፊ አርበኛ አማን እሸቱ ጋር ሲመካከሩ የሚያሳይ ምስል በማህበራዊ ሚዲያ መሰራጨቱን ተከትሎ የፋኖን አንድነት ሲጠባበቁ የነበሩት ሁሉ ከጠላት ካምፕ እየሾለኩ መምጣት ጀምሯል ብለዋል። በራሱ ህዝብ ላይ ከሚተኩስ መንግስት ጎን በመቆማችን እጅጉን ጸጸት ይሰማናል ያሉት በዛሬ ሁለት ከአገዛዙ ጦር ከርተው የመጡ ሶስት የሚልሻና ሁለት የአድማ ብተና አባላት ባለፉት አመታት አማራ ህዝብ ላይ የተፈጸመው ግፍና ዛሬም ተፈጸመ ያለው የግፍ ግፍ እኛንም እረፍት ስለነሳን የእውነት መንገድን በመሻት ወደ ፋኖ መጥተናል ሲሉ ተናግረዋል። በተለያዩ ምክንያቶችና በድንግርግር ገብተን የብርሃኑ ጁላ ሰራዊት ጋር በመሆን ባለፉት ወራት በሰራነው ስህተት የሚሰማን ጸጸት እረፍት ስለነሳን ቢያንስ ከእንግዲህ ህዝባችንን እንካስ በሚል ወደ ፋኖ ልንመጣ ችለናል ያሉት እነዚህ አካላት ከብልጽግና ጋር ሆነው የራሳቸውን ህዝብ እየወጉ ላሉት ሁሉ የትግል ጥሪ አቅርበዋል። በእስካሁኑ ይብቃ በማለት ንግግሩን የጀመረው አንድ የአድማ ብተና አባል በበኩሉ የአማራ ፋኖ አንድ የሆነ ሆነ በመምጣቱና ልዩነቶችን በውይይት መፍታት በመጀመሩ የተነሳ ወንድሞቼም ፈልጌ ወደ እነሱ ልመጣች እያለው ሲል ተናግሯል። ዋሲል ክፍለ ጦር አዛዥ አርበኛ እንድሬስ ይማም ለቀሪዎችም የትግል ጥሪ አቅርቦ በዛሬው ዕለት ክፍለ ጦሩን የተቀላቀሉት ደግሞ የመሳሪያ ግምታዊ ዋጋ ተሰጥቷል፣ ወደሚፈልጉበት ቦታ መሄድ እንደሚችሉ እንዲሁም አብሮ መታገል የሚፈልጉትንም ለማታገል ዝግጁ መሆኑን በክፍለ ጦሩ ስም ገልጸዋል። በተመሳሳይ ሶስት የአድማ ብተና አባላት የኦባንት አባተ ክፍለ ጦር መቄትን እስከ ሙሉ ትጥቃቸው ተቀላቅለዋል። ተገኝተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታሳ ምኖኮር የሜጀር ጀኔራል ኡባንታ አባተ ክፍለ ጦር በመቄት በስቦ ማስከዳት ስልት በርካታ የሚሊሻና የአድማ ብተና አባላትን ከአብይ አህመድ ስርዓት ገለል በማድረግ አኩሪ ተግባር እየፈጸመ ይገኛል። ሶስት አድማ ብተና አባላት በትናንትና ሁለት የሜጀር ጀኔራል ኡባንታ አባተ ክፍለ ጦር በመቄትን የተቀላቀሉ ሲሆን፣ የአብይን ስርዓት ጨፍጫፊነት ስለተረዳን ወደ ትክክለኛው መስመር መተናል ባልደረቦቻችንም ለመውጣት ተዘጋጅተዋል ሲሉ ገልጸዋል። የአድማ የሰልጣን አባላትን የሜጀር ጀኔራል ኡባንት አባተ ክፍለ ጦር በመቄት የኮረኔል ሰለሞን አሻግሬ ሻለቃ መሪ አርበኛ መብራት ጌትነትና ምክትል አዛዥ አርበኛ በረከት ወርቄ፣ ሌሎች ኮሚቴዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። ለተደረገላቸው ወንድማዊና ደማቅ አቀባበል ልባዊ ምስጋናቸውን ለግሰዋል። ይህ በእንዲህ እንዳለ በትናንትናው እለት ቢቢሲ በአማራ ሴቶች ላይ በአገዛዙ ጦር የሚፈጸመውን የመድፈር ወንጀል አስመልክቶ በርካታ አስተያየቶች እየተሰጡ ነው። ቁጣዎች እየተሰሙ ነው። ቁጣቸውን ካሰሙና አስተያየቶቻቸውን ከሰጡት መካከልም የህዝብ ተወካዮች ምክር ቤት ተወካዩ ዶክተር ደሳለኝ ጫኔ ይገኙበታል። የቢቢሲ ዘገባ በአማራ ክልል ስላለው አስከፊ ሁኔታ ያቀረበው የምርመራ ዘገባ የአማራ ህዝባውን እየደረሰበት ያለውን ከፍተኛ ስቃይ የሚያረጋግጥ ነው ያሉት የህዝብ ተወካዩ በአገዛዙ ኃይሎችና በፋኖዎች መካከል ውጊያ ከተቀሰቀሰ በኋላ ተባብሶ የቀጠለ ቀውስ ማሳያም ነው ብለዋል። በዜጎች ላይ የደረሰው ጉዳት ከፍተኛ፣ የሰብአዊ መብት ረገጣና መፈናቀል፣ ሪፖርቱ ሁሉ የሀገራችንን ነፍስ እምባ ያራራል። በዚህ በቀጠለው የእርስ በርስ ጦርነት የንጹሃን አማራዎች። ሰዎች ህይወት እንደ መያዣ ሲቆጠር ዝም ማለት አንችልም አንልምም ሲሉ ገልጸዋል። እንደተመረጠ ተወካይ ሁሉም ተዋጊ ወገኖች ጦርነቱን በአስቸኳይ እንዲያቆሙ ጥሬን አቀርባለሁ። ከዚህ ባለፈ ሙሉ ተጠያቂነትን ለማረጋገጥ በአማራ ክልል የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ፈጣንና ገለልተኛ ዓለም አቀፍ ምርመራ መደረግ አለበት ሲሉ አክለዋል። የአማራ ህዝብ ሰላምና ደህንነት የማግኘት መሰረታዊ ህገ መንግስታዊ መብት አለው ሲሉም አክለዋል። አሜሪካ ብልጽግና ህጻናትን መልምሎ ለውትድርና አገልግሎት እያሰማራ መሆኑን ጠቅሳ ከድርጊቱ እንዲቆጠብ አሳሰበች። ያሰማራቸውን ህጻናት የብልጽግናው አገዛዝ ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶች እንዲያስቆምና ና በመንግስት መዋቅር ውስጥ በውትድርናና ጸጥታ ስራ ተሰማርተው የሚገኙ ህጻናት እንዲለቀቁ እንዲያደርግ የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን በወጣው አመታዊ አለም አቀፍ ሪፖርት አሳስበዋል። ብልጽግና ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማ ማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድም ጠይቀዋል። አገዛዙ በሰዎች ዝውውር የተሳተፉ ባለስልጣናትንና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላይ መስጠት ጥረቶቹም ውስን መሆናቸውን ሪፖርቱ አመልክቷል። የአብይ አገዛዝ የግዳጅ ጉልበት ብዝበዛንና ህጻናትን ለወሲብ ማዘዋወርን ጨምሮ የሀገር ውስጥ የሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል እንዳልቻለም ይኸው ሪፖርት ገልጧል። ሪፖርቱ መንግስት ከሰራተኛ ቀጣሪ ሀገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ የስራ ቅጥር ቦርድ ማቋቋምንና የሰራተኛ ቅጥር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግም ምክር ሀሳቦችን አቅርበዋል። የአሜሪካ መንግስት ይህን ቢልም የብልጽግና አገዛዝ እንደ ስርዓት የበሰለ አይደለምና ይህን ብልሹ አሰራር ሊያስተካክል ስልጣኑንም ማስጠበቅ የሚችል አይደለም። የሰዎች ዝውውር፣ የገንዘብ ዝውውር፣ የማዕድን ዘረፋ፣ የኮንትሮባንድ ንግድ፣ የሰሊጥ ማሳ ንግድ ደግሞ ንጹሀንን ለሚጨፈጭፉ ያሸፉትለት ና ሀገር ለሚያወድሙለት የጦር መሪዎችና ፖለቲካዊ አመራሮች ለውለታቸው ምላሽ የሰጠው የስራ ዘርፍ መሆኑን የአሜሪካ መንግስት በውል አልተረዳም። ህዋት ወልቃይትን ሊወር ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ተናገሩ። በትናንትናው ዕለት የሁመራ አየር መንገድ ስራ መጀመሩን አስመልክቶ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው አስተያየት ሰጥተዋል። አስተያየታቸውም ህወት ቅኝ ገዢ ነበር፣ ነጻ ወጥተናል ብለዋል። እንዲሁም ህዋት ሌላ ዙር ጦርነት ሊከፍት ነው፣ ወረራ ሊፈጽምብን ነው ሲሉ ተደምጠዋል። አክለውም እንደሚታወቀው የወልቃይት ጠገዴ ህዝብ ላለፉት ሶስት አስርት አመታት የማንነትና የወሰን ጥያቄ አለው። የማንነትና የወሰን ጥያቄ ጥያቄው እንዲመጣ ምላሽ እንዲያገኝ ነፃ እንዲወጣ እልፍ አላፍ ትግሎች ተካሂደዋል ብለዋል። በዚህ ትግል ነፃ ወጥቷል። ነፃ ከወጣ ማግስት አምስት ዓመት በራሱ በልጆቹ እየተዳደረ ይገኛል። ነፃነቱንም እያጣጣመ ልማቱንም እያፋጠነ ይገኛል። አሁን የጎደለው ደግሞ በቅርቡ ምላሽ እያገኘ ነው ያለው። የአየር መንገድ ስራ መጀመር ለወልቃይ ጠገዴ ሰቲት ሁመራ ዞንና ለዙሪያው ላሉ አካባቢዎች ለምዕራብ ጎንደር ዞንም ጨምሮ ትልቅ ፋይዳ ያለው ነው ብለዋል። ሆኖም ግን የብልጽግና ማዕከላዊ ኮሚቴ አባሉ አቶ አሸተደምለው ከፕሪቶሪያ ስምምነት በኋላ ላለፉት ሶስት ዓመታት የመቀሌም ሆነ የአክሱም አውሮፕላን ማረፊያ ጥገና ጭምር ተደርጎላቸው በረራ ሲጀምሩ የሁመራው ኤርፖርት ለምን ስራ አልጀመረም ለሚለው ጥያቄ መልስ የላቸውም። አብይ፣ ከስምምነት በኋላ ለትግራይ በጀት ሲመድቡ የወልቃይትንም ለምን አብረው ለትግራይ ሲመድቡ ኖሩ የሚለውም ሌላው ጥያቄ ነው። ታዲያ ለምን አሁን የአየር መንገዱን አገልግሎት አስጀመሩ? በጀቱንስ ለምን ለወልቃይት እሰጣለዋሉ የሚለው ሌላ ጥያቄ ነው። አስተያየት ሰጪዎች እንደሚሉት ከሆነ አብይ ላለፉት ዓመታት በወልቃይት ቁማር እየተጫወቱና ህወሃት በፈለጉት ልክ ግመሪነታቸው የሚቀበል ከሆነና ስጋት ካልፈጠረባቸው ወልቃይትን አሳልፈው ሊሰጡት እንደነበር ታውቋል። ታዲያ ህዋት አሁን ላይ ከአብይ ጋር ከማበር ይልቅ ከፋኖና ከኤርትራ ጋር አብሯል ብሎ ያመነው የኦሮሞ ብልጽግና ቡድን የወልቃይትን የቁማር ካርታ ዳግም መዟል። በዚህም የነአሸተና የነ ኮረኔል ደመቀ አስፈላጊነት የግድ ሆኗል። ስለዚህም ከህዋት ጋር ያለው ነገር አሁን ላይ የሚስተካከል ባለመሆኑ እነአሸተን ሙሉ በሙሉ ከጎኑ እያሰለፈና የአማራን ቀልብ ለመሳብ እየሞከረ ነው። ይሁን እንጂ አሁንም በህጋዊና በፖለቲካዊ መንገድ ድ ወልቃይት የአማራ እርስት መሆኑ እንዲረጋገጥ አይፈልግም። ለዚህ መነሻው ደግሞ እስካሁን የቀጠለው የአብይ ቁማር ነገም ቅርጹን ቀይሮ መምጣቱ አይቀሬ ነውና። ፓትሪያርክ አቡነ ማትያስ በመንበረ ፕትርክናቸው ወድቀው ሆስፒታል መግባታቸው ተነገረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ሆስፒታል ሲገቡ ከውጭ አገር ለጥቅምቱ ጉባኤ ወደ አዲስ አበባ የመጡ ጳጳሳት ደግሞ ፓስፖርታቸው ተቀምቶ ከሀገር እንዳይወጡ ተደርገዋል። አቡነ ማትያስ ባሳለፍነው አርብ ህዳር አምስት በመንበረ ፕትርክናቸው በመውደቃቸው በዚያኑ ዕለት ሳማሪታ ወደ ተባለ ሆስፒታል መግባታቸው ተነግሯል። ፓትሪያርኩ በነጋታው አነስተኛ ቀዶ ጥገና እንደተደረገላቸው የተገለጸ ሲሆን ከአምስት ቀን ቆይታ በኋላም ከሆስፒታል ወጥተዋል። ሆኖም ግን ህመማቸውም ሆነ የተደረገላቸው ሕክምና አነስተኛ እንደነበር የተገለጸ ሲሆን፣ አሁን በጥሩ ጤንነት ላይ እንደሚገኙ ተነግሯል። በተመሳሳይ መረጃ ለጥቅምቱ የቅዱስ ሲኖዶስ ጉባኤ ከውጭ ሀገር የመጡ ጳጳሳት ፓስፖርታቸው ተነጥቆ ከሀገር እንዳይወጡ ተደርጓል። ገና ወደ ሀገር ሲገቡ የተነጠቀው ፓስፖርታቸው አሁን ላይ ጉባኤውን አጠናቀው ለመውጣት ቢሞክሩም ፓስፖርት እንደተከለከሉ ነው የተሰማው። ፓስፖርታቸውን የወሰደው ደግሞ የውጭ ጉዳይ ሚኒስትር መሆኑ ታውቋል። አቡነ ማቲያስም በጉዳዩ ላይ ደብዳቤ ጽፈው ቢጠየቁም እስካሁን ፓስፖርቱ ያልተመለሰ ሲሆን የፓስፖርት ቅየራ ልናደርግ ስለሆነ ይጠብቁን የሚል መልስ ተሰጥቷቸዋል። የብልጽግናው አገዛዝ የኦርቶዶክስ እምነት አባቶችን ሲያሻው ወደ ሀገር እንዳይገቡ ያግዳል፣ ሲፈልግ ደግሞ ከሀገር እንዳይወጡ ፓስፖርት ይቀማል። ከዚህ ሲያልፍም ምዕመኑን በየሀገሪቱ ጥግ ሁሉ ይገድላል፣ ያስገድላል፣ ያሳድዳል።